እንዴ ለአንድ ሳምንት አብራኝ እንድታሳልፍ እንጂ እኮ ላገባት አይደለም። ለምንድን ነው ይሄ ሁሉም አደረገው? ከሰንጋ እንድትጣላ ያረኳት እኮ ከአንተ ጋር እንድትሆን ብዬ ነው። ለአንድ ሳምንት የሚሆን ለአንድ ቀን የሚሆን እሱ የራስ ጉዳይ ነው። ስትመጣ ግን በደንብ እንደምትወዳት ማስመሰል አለብን። ሰን፣ ፍቅረኛ መጣችልህ። ስራ መስራት መረጋጋት አልቻልኩም። እኔ ካንተ ጋር መጣላት አልፈልግም። አሁን ስራ ላይ ነኝ ስጨርስ እደውልልሻለሁ። እሺ። አልደግሞም ግን እሱ ሰን፣ እንደዚያ አትበለኝ። ሁለተኛ እንደዚያ እንድትለኝ አልፈልግም። ሴቶች በጆሮአቸው መስማት ይፈልጋሉ ሲባል ሰምተው አታውቅም? አንቺ የእኔ ፍቅረኛ ነሽ እንጂ ሴቶች አይደለሽም። በጆሮች ነው መስማት የምትፈልጊው ወይስ በዓይንሽ ነው ማየት የምትፈልጊው? እኔ ምንሽ ጓደኛዬ በጣም ጨንቆ ነው ያለኝ። ሰና እንደምቀና አፈቅርሻለሁ። አይወድሽም ማለት ነው? እሱማ ይወደኝ ነፍስ እየጠቀም እንደሚወድሽ ምንም

አብረኝ እንደችል ነው ምፈልገው። ምን ማለት ነው ደግሞ ይሄ? ቆንጆ ምሳሳራለህ አለሁ ቡና ማፈላለህ አለሁ ዛሬ ስንል መዋል ነው ማሪ። እኔን የሚጠብቅ መስራት ያለብኝ ስራ አለ። ከቻልኩ በጊዜ ለመምጣት እሞክራለሁ። ሰን ባክ የፈለግሽውን ጠይቂ፣ ግን ስራ እንትተ ቤት ውስጥ ከኔ ጋር ቡና ስትጠጣዋል፣ ግን እንዳትይ። ስራ እንትቶ ቤት መዋል ማለት ለኔ ከነሱ ይልቅ ስጋን እንደማስቀደም ነው። ቆይ ግን ትወደኛለህ ሰን? የማልወድሽ ከሆነ ከአንቺ ጋር ምን እሰራለሁ? ሰን አላምንህም። አንድም ቀን ወድሻለሁ ብለኸኝ እኮ አታውቅም። ፍቅር የሚኖር ነገር ነው እንጂ የሚጎራ ነገር አይደለም። እኔ አንቺን እንደወደድኩሽ ብታረጋግጪ ለፈጣሪ፣ ለራሴ እና ለአንቺ በመታመኔ ነው እንጂ የፍቅር ቃላቶችን ስለደረደርኩልሽ አይደለም። ቃላቶቹን ከሆነ የምትፈልጊው እንደሚያፈቅርሽ የሚነግርሽ ሰው ጋር መሄድ ትችያለሽ? በሩም ክፍት ነው። ሰን እንደዛ አትበለኝ። ሁለተኛ እንደዛ እንትን ትለኝ አልፈልግም። ሴቶች በጆሮአቸው መስማት ይፈልጋሉ ሲባል ሰምታ አታውቅም? አንቺ የኔ ፍቅረኛ ነሽ እንጂ ሴቶች አይደለሽ። በጆሮች ነው መስማት የምትፈልጊ ወይስ በአይንሽ ነው ማየት የምትፈልጊው? እኔ የምኖር ሰው ነኝ እንጂ የማውራ ሰው አይደለሁም። እሺ ሰን ጥላኛ ትሄድ አይታይህም እንዴ አይኖቻን አይኖችሽን የሚራቡማ ይሄን ሁሉ ከምታወሪ ዝም ብለሽ ታይኝ ነበር። አንተ ሰን ድንጋይ ራስ ነህ። እሺ እ እውነትሽን ነው፣ ድንጋይ ራስ ስለሆንኩ ነው ህይወት እንኳን ለወሬ ለተግባር ራሱ አጭር መሆኑ ነው የገባኝ። ሄሎ ሄሎ፣ ጓደኛዬ ችግር ተፈጥሯል። ያ ምን ችግር? ከሰንጋ ተጣላን። በጣም ተናዶብኛል። ተይ እባክሽ ጥንቅር ብሎ ይቅር። ቀረሽበት እንጂ አልቀረብሽም። እሺ እደውልልሻለሁ። እሺ። ኡፍ ባልጠይቆስ? ቢቀርብኝስ? አይ አይ እንደዚህማ ይሆናል። ታደርግልኛለህ እንዴት ሰን ምንድን ነው በጣም ቆየህ ቅር ላይ ጓደኛዬ አሁን ወደ ስራችን እንግባ ስራችን ሳንጨርስ ማቋረጥ አንችልም እሺ ቶሎ መጨረስ አለብን ሳን ፍቅረኛ መጣችልህ። ሳን ስራ መስራትን መረጋጋት ስማልችልኩም፣ እኔ ካንተ ጋር መጣላት አልፈልግም። አሁን ስራ ላይ ሲጨርስ እደውልልሻለሁ። ያቺ ጓደኛሽ ምን ያክል እንደምትመቸኝ እያወቅሽ ለምንድን ነው የማታገናኙ? ተረጋጋ ታረጋጋ ወንድሜ፣ ዛሬ ከፍቅረኛ ጋር ስለጣላች ወደ እኔ ትመጣለች። ናና አብረን እንጠብቃታለን። ከዛ እንደምትወዳት ትነግራታለህ። እሺ፣ እሺ መጣሁ። ወይ የት ነሽ ጓደኛዬ? ካፌ እየጠበቅኩሽ ነው። እሺ መጣው። እሺ እ የመጣች ነው አይደል? አው የመጣች ነው። ዛሬ ያለህን አቅም አሟጥጠህ ተጠቀም። የፍቅር ቃላቶችን ለመጠቀም ሞክር። እንዴ ለአንድ ሳምንት አብራኝ እንድታሳልፍ እንጂ እኮ ላገባት አይደለም። ለምንድን ነው ይሄ ሁሉም አደረገ? ከሰንጋ ከሰንጋ እንድትጣላ ያደረኳት እኮ ከአንተ ጋር እንድትሆን ብዬ ነው። ለአንድ ሳምንት የሚሆን ለአንድ ቀን የሚሆን እሱ የራስ ጉዳይ ነው። ስትመጣ ግን በደንብ እንደምትወዳት ማስመሰል አለብ። ለካ ያን ሁሉ ስትኝ የነበረው አዝነሽልኝ ሳይሆን ለወንድምሽ እያመቻቸሽ ነው። የምር ጓደኛ ይመስለሽ ነበር። ምንም እንዳትኝ